አትንኪ። ተማምነሽ ከሆነ ዩቱቡ እመኚኝ፣ ዩቱቡ ይዘጋል፣ አዘጋብሻለሁ። ይሄን በድፍረት ነው ቪዲዮ ስለሚቀመጥ በድፍረት ነው የምነግርሽ፣ አዘጋብሻለሁ፣ ስለማዘጋብሽ። አይ ዩቱብ ሰራለሁ የምትይ ከሆነ ስሪ፣ ስለ እኔ የፈለግሽውን እያልሽ ስሪ። በእኔ ዙሪያ ያሉትን ሰዎች ግን አትንኪ፣ እረፊ። እኔ ራሴን አውቃለሁ፣ እንዴት እንደሚሰራም ማውቃለሁ። ግን በዙሪያ ያሉትን ሰዎች አትንኪ፣ እረፊ። አንደኛ ነገር ደረጃዎች አይደሉም። ሁለተኛ ነገር እንዳንቺ ጋጠ ወጣ አይደሉም። ሶስተኛ ነገር ቤተሰብ ያላቸው ልጆች ናቸው። አራተኛ ነገር ክብርን፣ ስነ ስርዓትም ከቤተሰቦቻቸው ተምሮ የመጡ ልጆች ናቸው። ይሄ ልክ መንደር ስታይል አይደሉም። ሰላም፣ ቤተሰብ እንዴት ናቸው? እንግዲህ እንዳያችሁት ሰሞኑን እንግዲህ የሚዲያ አፈቀላጤ የሆኑት ቤታዮና ሊያ ከተጣሉ ትንሽ ሰንበት በት ብለዋል። መጣላት ብቻ ሳይሆን ከዛም በኋላ ባለው ግጭታቸው ውስጥ የሚያውቁትን ወይም ደግሞ ቤተሰቦቻቸውንም እየጠሩ አንቺ እንደዚህ ነሽ አንቺ እንደዚህ ነሽ ተባብለናልና ከእንግዲህ በኋላ ቤታዮ አርፈሽ ተቀመጪ፣ እኔ እንግዲህ ትግስቴ አልቋል ነው ሊያ እያለች ያለችው ትግስት ያልቋል። ከእንግዲህ በኋላ ለምታደርጊው ነገር በሙሉ ስነ ስርዓት ወይም ደግሞ ሕጉን በጠበቀ መልኩ ስድብም ራሱ ሕግ አለው ነው የምትለው ሊያ። እንግዲህ ስድብም ራሱ ሕግ አለው። ምናልባት እኔ ያው ሚዲያው ላይ አሁን በሚያለው ደረጃ እኔ ነኝ ነው የምትለው። እኔ ነኝ ኦነሯና እኔን አንስታችሁ ብትናገሩ ብትሰሩ ምንም ችግር የለብኝም። ግን ከእኔ በስተጀርባ ወይም ደግሞ ከኔ ጎን ያሉ ፋሚሊዎችንና ጓደኞችን አትናገሪ። ይህንን የምታደርጊ ከሆነ እውነት ልሻለሁ ዩቲብሽን አዘጋዋለሁ። የተወሰነ ቪዲዮዎችን ዩቲብ ላይ እየለቀቀች ያለችው እንግዲህ ቤታየው እውነትም ለመናገር ከሆነ ከሊያ ጋር መጣላት ከጀመሩ ጊዜ አንስቶ ስለ ሊያ በርከት አድርጋ ሰርታለች። እሷ ቤታዮ ብቻ አላለችም። ሊያም ራሱ እየመለሰችላት እንግዲህ እየተመላለሱ በመሀላቸው እንደውም የእሷም የእሷም የቤታዮም የሊያም ደጋፊ ለብቻ ለብቻቸው ሆነው እየተነጋገሩ እንግዲህ ረዘም ላለ ጊዜ ከአስራ አምስት ቀን ወይም ደግሞ ከሀያ ቀን በላይ በዚህ በንግግር ውስጥ አሉና፣ አሁን ግን አድጅ አሁን ግን የመጨረሻ ማስጠንቀቂያ ነው መሰጥሽ እኔ በእኔ ልትሰሪብኝ ትቻለሽ። ዩቲውበር ነኝ፣ ሕጉን አውቀዋለሁ፣ ንግግሩን አውቀዋለሁ። ምናልባት ብትናገርኝ እንኳን መልስ እሰጥሻለሁ። ነገር ግን እኔን ጋራ በሌላ መልኩ ያሉትን ሰዎች አስገብተሽ ዩቲውብሽ ላይ የምታወሪ ከሆነ ከእንግዲህ በኋላ ለአንቺ ድጋሚ ማስጠንቀቂያ የለኝም። የሚሆነውን ሁሉ አድርጌ ዩቲውብሽን አልዘጋዋለሁ። ያልቻለችው እየተናገረች ነው ያለችው። መማር ካልቻላችሁ የሰው ላይፍ ስታይል እያያችሁ ለመቀየር ሞክሩ። ከኛ ከአንድ ዩቲበር ወይም ደግሞ ዩቲዩብ ከገባን ሰዎች እየተማራችሁ ነው። አስፈላጊ ከሆነ ግን በሂደት ደግሞ ዩቱቡም እናሳጣችኋለን። ይሄ ነገር በጣም ከባድ ነው። ዩቲዩብን እናሳጣዋለን። ይሄንን ደግሞ

እንግዲህ እንደሰማችሁት ነው። ሊያ በዩቲዩብ ላይ እውነትም ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል አሁን ገብታለች ማለት ነው። ቲክታክ ላይ ሄዳ ከነ ቤት ታዮ ጋር ትጫወት ነበረ። ፈታ ዘናትን ነበረ። በአጋጣሚ እንግዲህ ይሄ ነው በማይባል ምክንያት ተነስቶ ግጭታቸው እንግዲህ ከፍ እያለ መጥተዋል ማለት ነው። አንቺ ለምድነው እንደዚህ የምታረጊው? አንቺስ ብትሆኝ፣ በተለይ ደግሞ ቤት ታዮ ሰውነትሽን አስቀንሰሻል። አሁን እንደዚህ አይነት ቅርጽ ልትይዥ የቻላችሁ ቱርክ ሄደሽ ቱርክ ላይ ሄደሽ እንግዲህ ያው ሰውነትሽን አስተካክለሽ መተሻል የሚል ወሬ አውርታብኛለች ሊያ በሚል ነው እንግዲህ ቤታዮ ወታ መጀመሪያ የተናገረችው። ከዚህም በኋላ ምናልባትም አድርገሹ ሊሆን ይችላል። ከሆነ ደግሞ ብናገርስ ምን አለበት? ከዚህም ያለፈ ብዙ ዶክሜንቶች ስላሉኝ አርፈሽ ተቀመጪ ቤታዮ። ከኔ ጋር አትጣይም፣ ምክንያቱም የምትጣዩን ሰው እወቂ። ሊያ እንግዲህ አሁን የእውነትም በንግግሮቿና እንዲሁም ደግሞ በቀልዶቿ እውቅናን እያገኘች ስለሆነ ቤታዮ ደግሞ ጀማሪ ዩቲበር ነች። ምንም እንኳን ቲክታክ ላይ ስም ያላት አሪፍ ተናጋሪ ብትሆንም እዚህ ጋር ዩቲዩቡ ላይ ስትመጣ እንግዲህ ሊያ ብልጫን ወይም ቅድሚያ ትይዛለች ማለት ነው። እና አሁን በሊያ እየሰራች ያለችው ነገር አልፎ ተርፎ ጓደኞቼንም እየነካሽ ስለሆነ ከእንግዲህ በኋላ ግን አልታገስሽም። ዩትዩብ ሕጉን አውቋለሁ። ስለኔ መስራት ትችያለሽ። እኔ ጋር ስላሉ ሰዎች ግን እየጨመር የምትዘሪ ከሆነ እኔን አላድርገኝ፣ ቴል እንግዲህ ዩትዩብሽን አሰኳለሁ ስትል ነው እንግዲህ ዛሬ የመጨረሻ ማስጠንቀቂያ ይሰጠቻት።

እዚህ ንግግራችሁን አሳምሩ ነው የምትለው። በአጠቃላይ የምትሄደበት ነገር ምናምን ተመልካች ምናምን ለማለት አለ። አንዳንዴ እኔ ለእኔ ሊያሰቀኝ እንችላለን። እኔ ሶሻል ሚዲያ ተጠቃሚ ስለሆኑ እኔ እንጆ የሶሻል ሚዲያ ተጠቃሚ ጓደኛ ናት። ስለዚህ ስለ ፐርሰናል ነገር ግን። አሁን እንደዚህ የምትመጻደቂበት እንደማሳጣሽ ነግርሻለው። ክፋት አይደለም፣ በክፋት አይደለም እኔ መቶ ጊዜ ነግርሻለው፣ አውራልሻለው። እስከ መጨረሻው እየነገርኩሽ ነው የሚሄደው እሷ የምትለው እንግዲህ ቱቱ ያናግተሻታል ነው። ቱቱ ደግሞ በእውነትም ዩቲዩበርም አይደለችም፣ ምናልባት ቲክታከርቶን ይሆናል ቱቱ ማለት ነው። ሁል ጊዜ የምናያት እንግዲህ ሊያ የዩቲዩብ ስትገባ እዛ ቤት ትገኛለች፣ በጣም ቤስት ጓደኛዋ ነች። ስለዚህ ቤታዩ እንግዲህ ባየችው ነገር ላይ ቱቱን ጨምራ ተናግራለች። በፍጹም ቱቱን ያነሳሽበት መንገድ እኔን አበሳጭቶኛል ነው የምትለው እንግዲህ ስለዚህ እስካሁን ድረስ እየተመላለሱ ከነበረው ጸብ

ሞቅ ሊያደርገው የቻለው የቱቱ መነሳት ነው። ቱቱም እንግዲህ ሰዎች ቆርጠው ቤታዮ የሰራችውን ቪዲዮ ሲልኩልኝ ጨርሼ ማየት እንኳን አልቻልኩም ነው የምትለው። ምን ያህል እኔ ጎድቻታለሁ? ምን ያህል ምን ሳድርጊያት ነው? እኔ ዩቱበር አይደለሁም፣ ስለ እሷ አልተናገርኩም። ቤታዮ ስለምንድን ነው ስለ እኔ ስም አንስታ ያን ያህል የተናገረችኝ? በፍጹም እንደዚህ ሊደረግ አይገባም ነበረ ብላ ቱቱም እዛው መግለጫዋን ወይም ደግሞ የራሷን አስተያየት ሰታለች ማለት ነው። አሁን እጅግ አናደደኝ የምትለው ሊያ እሷና ቤታዮ ስለሚመላለሱት ጉዳይ ሳይሆን ከሊያ ጋር ስላሉ ሰዎች አንስታ የምታወራውን ወሬ እንድታቆሙ ወይም ደግሞ ከእንግዲህ በኋላ አብረዋ ስላሉ ሰዎች እንዳታነሳ የመጨረሻ ማስጠንቀቂያ ሰታታለች። ቤታዮ ከእንግዲህ በኋላ እንግዲህ በእንደዚህ አይነት ወሬ ላይ ላትገኝ ትችላለች ብዬ ውላ ነው የማስበው። ምክንያቱም ዩቲዩቡን የማዘጋት አቅም አለኝ ስልሽ አቅም አለኝ ላዘጋው እችላለሁ። ለዛ ነው እንደዚህ ብዬ የምናገረው ብላለች ማለት ነው። ሊያሹ የኔ አንዳንዶቻችሁ ማለት ነው። ዛሬም ተዋጣፋችሁ ስትከፍቱ አንዳንዶቻችሁ ያለፍኳችሁ ፈርቻችሁ፣ አለም ታቁኝ አላችሁ፣ ታቁኝ አላችሁ ማለት ነው። ግን አንዳንድ ሰው በቃ የሆነበት ሰው ለመወደድ ሲል የሆነን ሰው ማስቀየም፣ እኔ ታዘቁት ይሄ ነው አንዳንድ ሰው እስኪ ቁጭ ብላችሁ ታዘቡን። ያው ማንም ሰው አለካውም ብዙም ቲክቶክ አልገባም ምናም ከዚህ በ በኋላ በየቀኑ ነው የምገባው። ይህ የሚያሳብዳችሁ ሰዎች አላችሁ፣ ግን ቁጭ ብዬ ሳ ስማቸውን አልጠራው አለ፣ በአሽሙር ቁጭ ብለው እንደ መንደርተኛ ሴተኛ አዳሪ በአሽሙር ማውራት ምናም ምና፣ እናንተ ለማሽቃበል ለመታረቅ፣ ለመወደድ እኮ ተብሎ ያለካችሁ ያከበራችሁን ሰው እኮ ይኸው እንግዲህ እንደሰማችሁት ነው። ቤታየውም የመልስ ምት ሰጣለች። በእርግጥ ስም ምናምን አልጠቀሰችም። ዝም ብላን ያወራችው ያወራችሁ ከእንግዲህ በኋላ እንደዚህ ስም ሳትጠቅሱ በዘዴ እያደረጋችሁ ወይም ደግሞ ባሽሙር ለምታውሩ ሰዎች ከእንግዲህ በኋላ እኔ ቦታ የለኝም። በተለይ ደግሞ እኔ ከተጣላሁ ሰዎች ሰዎች ጋር ሆናችሁ ስሜን ባትጠቅሱም የምታወሩት ነገር በሙሉ ይገባኛል፣ እና ከእንግዲህ በኋላ ቲክታክ ላይም ሆነ እንደውም ቲክታክ ላይ በየቀኑ እየገባሁኝ ከእንግዲህ በኋላ አወራለሁ ብላለች። ዩቲዩብ ላይም እንግዲህ የፈለኩትን ነገር መናገር እችላለሁ ብላለች። ቤታየው የሚቻል ከሆነ እንግዲህ ሁለታችሁም እንግዲህ ነገሩን እንግዲህ በረረድ አድርጋችሁት ወይም ደግሞ ሌላ ሰው መጨመራችሁ ትታችሁ ሊያ እንዳለችው እናንተ ራሳችሁ ፌስ ቱ ፌስ እስከ መገናኘት ድረስ ተገናኝታችሁ ራሱ በደንብ መነጋገር ትችላላችሁ። ግን የሊያ ማስጠንቀቂያ ምንድን ነው? ሌላ ሰው አትንኩ፣ ሌላ ሰው አትጨምሩ ነው እያልቻለችው እና ቤታየ ደግሞ ከእንግዲህ በኋላ አብረው ተናገሩ ወይም ደግሞ አግዘው ሲሳደቡ ነበረ ያልቻቸውን ሰዎች የመልስ የምትከሰጠሽ ሊያ እንግዲህ አለቀውም ሜት ቪዥን ስላለች ነገሩን በእንደዚህ አይነት ሁኔታ እንዳይሄድ እንግዲህ ምንድን ነው ኳስ በመሬት አርጋችሁ ሁለታችሁም እንግዲህ የተለያየ ንግግር መናገራችሁን ትታችሁ እንግዲህ ተታርቃችሁ ወይም ደግሞ ፈታ ዘና ስትሉ አንድ ላይ እንደ በፊቱ ቲክታክ ላይ ስትቀወጡት ለማየት ያብቃን ነው ምለው እንግዲህ። ሊያሾ የዛሬ ማስጠንቀቂያዋ ይሄን ይመስላል። ቤታዩ ተይ የሚል ነበረ። እንግዲህ ወደፊት የሚሆነው ሁሉ እያየን እንዘግባለን። ለዛሬ እዚህ ላይ እናበቃለን። መልካም ጊዜ ይሆንላችሁ።